ዛሬ የመጣሁት ያው ብዙዎቻችሁ በእነ አብርሃም እና በእነ ሩታ ዙሪያ ተጨንቃችኋል ተጠባችኋል። የአብርሃም ወንድሞች አታሰርቆችን ወይ ምናምን ስትሉን ነበር ማስታረቅ አቅቶን አይደለም እኛ ያው ከነገ ነገ ይታረቃሉ ብለን እያሰብን ስለነበር ነው ጋሽዬም በጣም ተጨንቀዋል ተጠበዋል ሊድ ቆይ ተረጋጉ ከነገ ነገ ይታረቃሉ እያልናቸው እስካሁን ያቆየ ናቸው እንጂ ድሮኑ ወደ አዲስ አበባ ሊሄዱ ነበር። ጋሽዬ በጣም ተጨንቋል። እንደዚህ አይነት ድጋሚ እንደዚህ አይነት ስህተት መስራት በሌለባቸው ሰዓት ባለፈው ነው ያስታረቋቸው እና ድጋሚ ሌላ ስህተት ነው የሰሩት አሁን ላይ አብርሃም እና ሩታ ማለት ነው። ያው እኛም በጣም ግራ ገብቶናል። ሙሉ ፋሚሊው ግራ ገብቶታል። አሁን ላይ እኔ መሄድ አግቶኝ አይደለም፣ እኔ መሄድ አለሁ። ግን ሩታ አሁን ላይ የት እንዳለች አናቅም። ግን ጋሽዬ አዲስ አበባ ከሄዱ ሩታ የትም የትም ለጋሽ ክብር ስትል ትመጣለች። እሱ ችግር የለውም ግን ከነገ ነገ ይታረቃሉ ብለን ነው እንጂ ፋሚሊ እኛ እኔም እኔ ጋሼ የዣቸው ወደ አዲስ አበባ መሄድ አቅቶኝ አይደለም። ሰላም ሰላም ሰላም ሰላም። ውድና የተከበራችሁ የእኔ የአቢቲዩ ፋሚሊ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እናንተን በያላችሁበት ሰላማችሁ ይብዛለኝ። እንግዲህ ዛሬም ተመልሼ በአንድ ቪዲዮ ወደ እናንተ መጥ ማለት ዛሬ የመጣሁበት ቪዲዮ ያው ብዙዎቻችሁ ታውቃላችሁ፣ በአብርሃምና በርቷ ዙሪያ ሰሞኑ እየተፈጠሩ ያሉ ነገር ሁላችሁም ታውቃላችሁ። ያው ደስ የማይል ነገር እያየን አይደለም። በነሱ መሃል እንደዚህ መሆን የሌለበት ነገር ነው። እነሱ እንደዚህ ይሆናሉ ብለን መቼም የምናስብ ሰዎች አልነበርንም፣ ማለት የምናስባቸው ሰዎች አልነበሩም። በቃ እነሱ እንደዚህ ይሆናሉ ብለን መቼም አናስብም ነበር። አሁን ላይ ግን ተጣልተው ምናምን ምናምን ነገር ነው እያየን ያለ ነው። ከነገ ነገ ይታረቃሉ ብለን ስናስብ እነሱ ነገሩን ወደ ሌላ እየወሰዱት ነው። እና ብዙዎቻችሁም ምን ሆናችሁ ነው አታሳርቋቸው ወይ ምናምን ስትሉን ነበር። ትናንትና በሰራሁት ቪዲዮ ብዙ አይነት ኮሜንት ስትሰጡኝ ነበር። ለምን አታሳርቃቸውም ኤቢ? ምን እየሰራ ነው? አንተ ለምን አትሄድም እስከ አዲስ አበባ ምናምን ስትሉኝ ነበርና እኔም የመሄድ ፍላጎት ሳይኖር ቀርቼ ወይም ደግሞ እነሱን ላለማስተረክ ፈልጊ አይደለም አሁን ላይ ዝም ያልኩት ያው ብሄድም፣ አሁን ላይ ሩታ ያለችበት ቦታ አይታወቅም፣ ማንም ማያቅም እና ብሄድም ምንም ማመጣው ነገር ስለሌለ ነው ማለት የኔም ቪዲዮ አይተው ይታረቃሉ በቃ። ትላንተም ሩታ በጣም በተደጋጋሚ ለምኛታለሁ፣ በጣም ለምኛት አለው እንድትታረቅ ነገሮች ስለሆኑ ማለት ነው። እና አሁን እንደ አዲስ አበባ ቢሄድ ምንም ማመጣው ነገር የለም። ምንም እፈጥራለው ብዬ ማስበው ነገር ስለ ማለት ነው። ምክንያቱም ሩታ የለችም አሁን ላይ ማለት ነው። አብርሃም ነው ብቻውን ያለው እና በቃ አሁን ላይ ነገሩ ወደ ቤተሰቡ በሽምግልና እስከ መሄድ እስከ መሆን ድረስ ደርሷል። ጋሽዬም በጣም እንትን ብለው ምናምን የእውነትም ነው እምላችሁ። የምሬን ነው እምላችሁ ሳልዋሻችሁ ማለት ነው። ጋሽዬ ያሉበት ሁኔታ ልንገራችሁ። የምሬ ነው የምላችሁ በጣም ሳልዋሻችሁ ምንም ነገር ሳልዋሻችሁ፣ ጋሽዬ ያሉበት ሁኔታ በቃ ጥሩ ላይ አይደለም። አሁን ላይ ጥሩ ስንት ላይ አይደለም። ከዚህ በፊት እንደዚህ ዱባይ ከመሄዳቸው በፊት አስታርቋቸው መጣ። አሁንም ሌላ ድጋሚ ነው እየሰሩ ያሉት እና አብርሃም ማለት ነው። ስለዚህ ጋሽዬ ደግሞ ይህን ነገር ሲሰባ ምን እንደሚል አስቡት ማለት ሰምቷል። ግን በቃ ምን ልበላችሁ ደስ የማይል ነገር አሁን ላይ አብርሃምና ሩታ ያደረጉት ያሉት እና ትላንተና ሁላ ጋሼ ወደ አዲስ አበባ እሄዳለሁ ብለውም ብለው በጣም እንትን ሲሉ ነበር። እኔ የምር ነው የምላችሁ ጋሼ ያሉበት ሁኔታ ለእናንተ ልንገራችሁ። ያው ምን መሰላችሁ የምር ፋሚሊ፣ በጣም የሚያሳዝን የሚያስጠላ የሚደብር ነገር ነው አሁን ላይ እየተፈጠረ ያለው። ጋሼ በጣም ተጨንቀው ማለት አብርሃም ላይ በጣም ተናደው ሩታም ላይ እንደዛው እንዴት አሁን ላይ ጋሼ ማለት የሩታ አባት በሏቸው። በቃ ያው የስጋ አባታቸው ባይሆንም የሩታ የአብርሃም አባቱ ነው የሩታ ግን ባይሆንም፣ ሩታ የአብርሃም ሚስት እስከሆነች ድረስ እንደ አባት ነው ሊሆን የሚችለው። ስለዚህ እንደ አባት ከዚህ በፊት ተጣልተው ተቆጥቶ ምክርን መስጠት ባለበት ሰዓት ምክርን ሰጥቷቸው መቆጣትን ባለበት ሰዓት ተቆጥቷቸው አስታርቋቸው ነበር። አሁን ደግሞ ሌላ ድጋሚ ስህተት ነው የሰሩት። ስለዚህ ይሄ ምን ማለት ነው? በጣም የሚያስጠላና የሚደብር ነገር ነው አሁን ላይ እያየነው ያለነው እና ጋሼ የእውነት በጣም ተናደው ተበሳጭተው አብርሃም ላይ ሩታም ላይ እንደዚህ አይነት ስህተት መስራት ስለሌለባቸው ስህተት ሰርተው በጣም ተናደውባቸዋል። እና ቢያንስ ለሶስት ቀን ጊዜ እንሰጣቸውና እኔ ጋሼን ይዤ ወደ አዲስ አበባ እመጣለሁ። መምጣቴ አይቀርም። እኔ አሁን ላይ ብቻዬ ብሄድ ጋሼን ሳልዛቸው ብሄድ ምንም የምፈጥረው ነገር ስለሌለ ማለት ነው። እናንተም ስትሉኝ ነበር ለምን አይደ አታስታርቃቸውም ምናምን ስትሉኝ ነበር እና እኔ ማድረግ ሳላስበው ቀርቼ አይደለም፣ ግን ምንም የምፈጥረው ነገር ስለሌለ ነው። እኔም ጋሼም ሁላችን ምን ማድረግ እንዳለብን አልናቅም። ምን ማድረግ እንዳለብን ግራ እየገባን ነው። ሩታም ብቻ አይደለም፣ አብርሃምም አሁን ላይ በጣም ተከፍቶ አዝኖ ደብሮት ማለት እሱ ራሱ ምን ማድረግ እንዳለበት ግራ ገብቷል። የእውነት የእሱን ስሜት ያልተረዳችሁ ሰዎች ማለት ነው። እኔ አብርሃም አሁን ላይ ምን ላይ እንዳለበት ምን ላይ እንዳለ ላሳያችሁ። ይህንን ቪዲዮ አንድ የዩት የኔ አለም የኔ አመል አንድ ነው ያው ፋሚሊ ቪዲዮን እንዳያችሁት ነው ማለት። አሁን ላይ አብርሃም ያለበት ሁኔታ በጣም የሚያስጠላና የሚደብር ነገር ነው። እኛም በዛው ልክ ደብሮናል። ምክንያቱም እነሱ እንደዚህ ሲሆኑ ማየት ስለማንፈልግ ስለማንችል፣ እነሱ እንደዚህ የሚሆኑ ሰዎች አልነበሩም። አብርሃም እና ሩታ ሩታም ለምን መታረቁን እንዳልፈለገችው ለምን ነገሩ እንደዚህ እያከረችው እንደሆነ አይኑ አላቅም እኔ። እና ፋሚሊ እናንተም ብዙዎቻችሁ እየተጨነቃችሁ ነው። በኮሜንትም ኢንቦክስ ላይም ብዙዎቹ ብዙዎቻችሁ እያወራችሁኝ ነው ለምን አታስታርቋቸው? ማለት እናንተ አትጨነቁ። የምር ማለት ያስጨንቃችኋል። አብርሃምና ሩታ እንደዚህ ሲሆኑ ልትጨነቁ ትችላላችሁ። ያስጨንቃችኋል ብዙ ነገር ማለት ነው። ግን እናንተ በተቻላችሁ መጠን ለመረጋጋት ሞክሮ አትጨነቁ። እኔ የምር ነው ምላችሁ በዚህ ሶስት ቀን አራት ቀን የማይታረቁ ነገር ከሆነ እኔ ቀጥታ ጋሽየን ይዣቸው ወደ አዲስ አበባ ሄዳለሁ። የምሩ አልሽ ፋሚሊ፣ እናንተ ይህንን ቪዲዮ ላይክ፣ ሼር እያደረጋችሁ አብርሃም ጋር እንዲደርስ አድርጉልኝ። ማለት ያዩዋል፣ ቪዲዮውን ያዩዋል። በተቻላችሁ መጠን እናንተም ሼር እያደረጋችሁ ይህንን ቪዲዮ አብርሃም ጋር እንዲደርስ አድርጉልኝ። በቀጣይ በቃ መታረቅ አለባቸው እነሱ ማለት ነው። በዚህ ሁለት ቀን ሶስት ቀን መታረቅ ስላለባቸው የማይታረቁ ነገር ከሆነ እኔም ጋሽዬም ሁላችንም ተያይዘን እኔም ጋሽዬም ሁላችንም ተያይዘን አዲስ አበባ መሄዳችን አይቀርም። በቃ ማለት እነሱ የቀን ጉዳይ ነው እንጂ መታረቃቸው አይቀርም። ግን አንድ ባንደ ባለትዳር እንደ ባልና ሚስት በዚህ ርቀት መለያየት በዚህ ልክ እሷ ከቤት ወጥታ እሱ ቤት ሆኖ መዋልና ማደር በጣም ይከብዳል። የሚያስጠላ ነገር ነው እና በዚህ ሶስት ቀን አራት ቀን የማይታረቁ ነገር ከሆነ ሁላችንም ፋሚሊ ተያይዘን እንሄዳለን እንደ አዲስ አበባ እናስታርቃችኋለን። በቀጣይ ቪዲዮ እኔ ራሴው ነኝ ቃል ምገባላችሁ። በቀጣይ ቪዲዮ ታርቀን ነው ምታ አስታርቀናቸው ነው የምታዩት። እኔ ይህ ምኑ ቃል እገባላችኋለሁ። ማለት በቀጣይ ቪዲዮ ስላችሁ ነገ ወይ ከነገዳ ይታረቃሉ ማለት አይደለም። ምክንያቱም ነገሩ አሁን ላይ በጣም ስላከረሩት፣ እንደዚህ በቀላል ነገር ስላላደረጉት ማለት ነው። በጣም አካብደውታል። ይሄ ሲምፕል ነገር ነው፣ እንደኔ ቀላል ነገር ነው ብዬ ነው የማስበው። እና በዚህን ሶስት ቀን አራት ቀን ይታረቃሉ እናሳርቃቸዋለን የሚል ተስፋ አለን። ሁላችሁም ኮሜንት ላይ ምናምን ይታረቁ ይታረቁ ብላችሁ ስትሉ ነበር። ችግር የለውም እናሳርቃቸዋለን። እናንተማ አትጨነቁ። ሁሉም ነገር የቀን ወይም ደግሞ የጊዜ ጉዳይ ነው እንጂ እነሱ መታረቃቸው አይቀርም ፋሚሊ የምር። እስከ መጨረሻው ስለ ተከታተላችሁኝ በጣም አመሰግናችኋለሁ። ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እኛም ሳንደክም እንግዲያ ከቡታጀራ ሳንወጣ ጋሼም ሳይደክሙ እኛም ፋሚሊ ሁላችንም ሳንደክም እነሱ እንዲታረቁ ይህንን ቪዲዮ አድርሱላቸው እና በቀጣይ ቪዲዮ ደግሞ ምን ላይ እንደደረሱ እናሳውቃችኋለን። ፋሚሊ በያላችሁበት ሰላማችሁ ብዛልኝ። ወዳችኋለሁ። ይመቻችሁ።